ቴሌድራይቭን ለመጠቀም በመጀመሪያ ቴሌብርን ይከፍታሉ። ቴሌድራይቭ የሚለውን ሲጫኑ የአማራጭ መስጫ ገጹን ያገኛሉ። ከተዘረዘሩት አማራጮች የፈለጉትን አይነት አገልግሎት ላብነት ባለ 25 ጂቢ ቦር 30 ብር፣ 100 ጂቢ ቦር 65 ብር እንዲሁም ያልተገደበ ስቶሬጅ ቦር 300 ብር ይመርጣሉ። ቀጥሎ ሰብስክራይብ በማድረግ መመዝገቡን ያረጋግጣሉ። የኤስኤምኤስ ቴክስት ሲደርሶ ኦኬን በመጫን ወደ ቴሌድራይቭ የሚገቡበትን ገጽ ያገኛሉ። በካፒታል ሌተር በቁጥርና በምልክቶች ጠንከር ያለ ፓስወርድ ሲያስገቡ አረንጓዴ መደብ ይበራል። ቴሌድራይቭ ሎጊን የሚለውን ሲነኩ መተግበሪያውን ወደሚጭኑበት ፕሌይ ስቶር ያሻግራል። ቴሌድራይቭ መጫኑን ካረጋገጡ ኦፕን ብለው ከገቡ በኋላ የተጫኑት ቴሌድራይቭ ይከፍታሉ። ሎጊን የሚለውን መደብ ሲጫኑ የቴሌድራይቭ ገጽ ያገኛሉ። እዚያ ላይ ቴሌብር የሚጠቀሙበትን ስልክና የቴሌድራይቭ ፓስወርድን ያስገባሉ። የቴሌድራይቭ የተለያዩ ገጽታዎች ያሉበትን ሰሌዳ ሲያገኙ ኮንቲኒው በማለት ቀጣዩን ገጽ ይገልጣሉ። በመጨረሻም መተግበሪያው ከስልክዎ ፎቶና ቪዲዮ ማንበብ እንዲችል አለው የሚለውን በመጫን ፈቃዱን ያረጋግጣሉ። እንኳን ደስ አለዎት! ቴሌድራይቭ ተጭኗል። መረጃው ጥብቅ ሆኗል። በቴሌድራይቭ ገጽ ላይ ሃይላይት፣ ጋለሪ፣ ፎልደር፣ ሼር ለማድረግ የሚረዱ ምልክቶች አሉ። የሜኑ ማውጫውን ጫነ ሲያደርጉ በርካታ መገልገያዎችን ያገኛሉ። ዶክመንቶችና ሙዚቃዎች ባክ አፕ ማድረግ የሚችሉበት ፍሪ አፕ ስፔስ ላይ የማይፈልጉትን መረጃ የሚያጠፉበትና ተጨማሪ ስቶሬጅ ወይም ስፔስ የሚያገኙበት ከመረጃ ቋቶ ምን ያህል እንድትጠቀሙና ያሉትን ፍሪ ስፔስ የሚያዩበት ወደ ድሮፕ ቦክስ በማገናኘት ዳታዎቹን ኢምፖርት የሚያደርጉበት ኮንታክት፣ ኤስኤምኤስ፣ ኮል ሎግ፣ አፕ ሊስት አውቶማቲካሊ ባካፕ የሚያደርጉበት አፕሎድን በመክፈት ከተለያዩ ማኅበራዊ ገጾች ፎቶና ቪዲዮዎችን ለመጫን ፈቃድ ይስጡ። በዋይፋይ እና በዳታ አፕሎድ እና ዳውንሎድ በማድረግ መረጃዎቹን የሚያቀነባብሩበት የፈለጉትን ሙዚቃና ፎቶ ከሌሎች ጋር የሚጋሩበት ይሆናል ቴሌድራይቭ እየጠየቀ ይመራል። በቀላሉ ይተገብራል። ከእንግዲህ ለፋይሎቹ ደህንነት ፈጽሞ አይጨነቁ። አይበለውና መገልገያውን እንጂ መረጃውን አይሰረቁ። ቴሌድራይቭ የሚስጥሮ ካዝና፣ የፋይሎ ዋስትና፣ ኢትዮ ቴሌኮም።